ሰላም ጤና ይስጥልኝ የተከበራችሁ እና የተወደዳችሁ የቻናል የቤተሰቦች፣ በጥንታዊ ማህበረሰብ ጂኒስ የሚባሉ ምጡቅ አእምሮ ያላቸው ፈላስፋዎች እያስተዋወቀችሁ ነው ያለሁት። ዛሬም እንደተለመደው ከነዚህ ጥንታዊ ማህበረሰቦች ካፈሯቸው ምሁራን መካከል አንዱን ይዤ የላቸው መጥቼ ያለሁ ዛሬ ይዤ የላቸው የመጣሁት ፈላስፋ ሁለት ገጽታዎች የተለዩት ያደርገዋል። አንደኛው እንግዲን የፊዚክስ ሰው መሆኑ ነው። በጥንታዊ ግሪክ ወይም በግሪክ ፍልስፍና ባህል ፊዚክስ ማለት ተፈጥሮ ማለት ስለሆነ ባዮሎጂውንም፣ እጽዋትንም፣ በውሃ ውስጥ የሚገኙ እንስሳትንም የመሳሰሉ አኳማሪን አይነት የሚባሉትን የሚያጠና እንግዲህ የፊዚክስ ሰው ተብሎ ነው የሚታወቀው። ይሄ ሰውዬ እንግዲህ በዛ ፊዚክስ ማለት ተፈጥሮ በተፈጥሮ ማጥናት ማለት ነው። ሁለተኛው እንግዲህ ፍልስፍናን ወደ አቴንስ ይዞ የመጣ ነው። እስካሁን ድረስ ባየናቸው ፍልስፍና ገና ወደ አቴንስ አልመጣም። ብዙ ፈላስፋዎች ቢሆኑም ቢኖሩም ከአቴንስ ውጭ ነው የተፈላሰፉት፣ አይነ ግዛት እዛው አካባቢ ማለት ነው። ይሄኛው ሰውየ ግን ፍልስፍናን ለአቴንስ ያስተዋወቀ ተደርጎ እንግዲህ፣ እነ ሶቅራጥስ እና ፕሌቶ ከዚህ በኋላ ነው ፍልስፍናን ወደ አቴንስ ይዘው የመጡት። ይህ ፈላስፋ አናክዛጎረስ ይባላል። የአናክዛጎረስ ዘመን የትውልድ ዘመኑን በሚመለከት እንግዲ እንደ ማንኛውም የጥንታዊ ፈላስፋ አነጋጋሪ፣ የተለያዩ መረጃዎች ናቸው ያሉት። በስፋት የሚወሰደው እንደተለመደው ዲየገንስ ላሪተስ ያቀረበው መረጃ ነው። በዚህ መረጃ መሰነት አናክዛጎረስ የተወለደው 500 ወይም 499 ዓመተ ዓለም ነው። የሞተው ደግሞ በ428 ዓመተ ዓለም ነው። ሁለቱም አመታት እንግዲህ ከክርስቶስ ልደት በፊት ናቸው። ዲየገንስ በምስክርነት መሰረት ታላቁ የፐርሺያ ንጉስ ዜረስ ዘመን አናክዛጎረስ የ20 ዓመት ወጣት እንደነበረ ይነግረናል። የፍልስፍና የፍልስፍናው የጀመረው በአቴንስ ነው። ጊዜው ደግሞ 456 ምዕተ ዓመት ገደማ ነው። ፍልስፍናን ከሶቅራጥስም ከፕሌቱም በፊት ለአቴናውያን ያስተዋወቀው ይሄ ሰው እንደሆነ ይነገርለታል። አናክዛጎረስ እንግዲህ በተለይ የሚነገርለት ለሳይንሳዊ ጥናት በተለይ ፊዚክስ ያል ነው ማለት ነው ከፍተኛ ፍቅር ያለው እንደነበረ ኪሮሲቲ የምንለው እንዳለው በጥንት ዘመን ይሄ አይነት ኪሮሲቲ ብዙ ያልተለመደ ነው። ይሄኛው ግን ኪሮሲቲ የነበረው ሰው እንደነበረ ይነገራል። በተለይ መልኩ እንግዲህ ፊዚክስ ያጠና እንደነበረ በዚህ ለብዙ ጉዳዮች በተለይ ከሃይማኖታዊ ስሜት በማላቀቅ የራሳዊን ሳይንሳዊ እይታ ያቀርብ የነበረ ሰው እንደነበረ ተነግሮናል። ከዚህ ጋር ተያይዞ የሚነገርለት ታሪክ እንግዲህ አንድ ቀን የአቴንሱ ንጉሥ ፐርኪለስ ጋር በተገኘበት የሰራው ወይም ያቀረበው ሀሳብ ነው። ፔርክለስ ታላቁ የአቴንስ ንጉስ ነው። ከዚህ ሰውዬ ጋር ከአናክዛጎረስ ጋር ትውቅ እንዳለው ይነገራል። እና አንድ ቀን ፔርክለስ እና አናክዛጎረስ አንድ ቀንድ ብቻ ያለው የበጎ ጤጤ አጠገባቸው ይቀርብላቸዋል ን ነው ይህንን ያየ እንግዲህ አንድ ትንቢት ተናጋሪ ባለአንዱ አንዱ ቀንድ የበጎ ጤጤ ያልተለመደ አፈጣጠር ከትንቢት ጋር አያይዞ ለፔርክለስ ይነግረዋል። እንግዲህ በወቅቱ ሁለት ቀንድ ያላቸው ስለነበረ እንደዚህ አይነት በጎች ይሄኛው አንድ ቀንድ መኖሩ ያው ለብዙዎቹ አነጋጋሪ ስለነበር ይህንን እየተደደለ አጋጣሚ መጠቀም አንድ ነብይ ነኝ የሚል ሰው ኢንተርፕሬት ያደርጋል፣ በሃይማኖታዊ ስሜት ማለት ነው። ባጭሩ እንግዲህ ነው የትንቢቱ ዝርዝር በጥቂቱ ቢሆን እንደሚለው በአቴንስ ሁለት አይነት ስልጣን ተቀናቃኞች እንደሚፋለሙ፣ አንደኛው ፐርክለስ፣ ሁለተኛው ሱባላንጣ እንደሆነ ይነግረዋል። ቀንዶቹ ነገስታቱን ያሳያሉ ማለት ነው ፐርክለስና እናኛውን። በዚህም የሚታየው ቀንድ የፐርክለስ የማይታየው ደግሞ የሌላ ንጉሥ ሊያመላክት ይችላል ተብሎ ነው። ነብዩም እንደነገረው ነብዩ የበጉን ራስ የያዘው ንጉሥ እንደሚያሸንፍ ይነግረዋል። ይህ በቅርበት ይታዘም የነበረው አናክዛጎረስም የበጉን ጭንቅላት ይቆርጥና የቀንዱ መነሻ ለፐርክለስ ያሳየዋል። እንግዲህ ያው የሚገመተው ምንድነው? በዚህም አናክዛጎረስ በጎ ያለው አንድ ቀንድ ብቻ ሳይሆን ወደ ቀንዶች እንደነበሩ ያሳዩዋል ነው። በዚህ ሳይንሳዊ መላምት የነቢዩ ትንቢቱ ውድቅ እንዳደረገ ይነገራል ማለት ነው። ቆርጦ ያሳየበት መንገድ እንግዲህ በፊት ከሚታመነው ዝም ብሎ በጭፍን ድምዳቤን ከመቀበል ይልቅ በኤክስፐሪመንት ልክ እንደ ፊዚክስ ማለት ነው። ከዛ በኋላ የሰውየው ትንቢት ውድቅ ሆነ። የአናክዛጎረስ ያው የሳይንሳዊ ሀሳብ ተቀባይነት እንዳገኘ ነው የሚነገረው። አናክዛጎረስ በዚህ መልኩ ብዙ ጉዳዮች ላይ ከሃይማኖት ይልቅ በሪሰርች ላይ የተመሰረተ ሳይንሳዊ እይታ በማየት ልማድ የነበረው ፈላስፋ ነው። አናክዛጎረስ ከዛሬው ሳይንስ እይታ ጋር የሚስተካከል ፍልስፍና ነበረው። ለምሳሌ የጨረቀን አፈጣጠሩ በሚመጣ አስገራሚ ትንታኔ ሰጥቷል። እዚህ አስገራሚ ትንታኔ ላይ እንግዲህ በሳይንቲስቶች በፊዚክስ ሰዎች የጨረቃን አፈጣጠር በሚመለከት የሚቀርቡ ሀሳቦች መነሻቸው አናክዛጎረስ ነው። በአናክዛጎረስ መሰረት እንግዲህ ጨረቃ ከመሬት የተቆረሰች መሆኗን ብርሃኗንም ከፀሐይ ተቀብላ እንደምታንጸባረቅና የራሷ ብርሃን እንደሌላት አስቀምጦ ነበር ይባላል። ይሄ ቴዎሪ ዛሬ ብዙ ልዩነት የለውም። ያው የተወሰኑ የቁጥር የምናምን የሜጀርመንት ካልሆነ ዛሬም እንደምታመነው ያው ጨረቃ የተፈጠረችው ከመሬት በተገኘ የቅሪት አካል ነው ተብሎ ነው የሚገመተው። አናክዛጎረስ ለዚህና ለዚህ አይነት ወቅቱ ላልተለመዱ ሳይንሳዊ ፍልስፍናዎችን ሀሳቦቹ እንግዲህ ዋጋ ከፍሎበታል። አስገዳሚ የሚያደርገው ይሄ ነው። በዚህ የሳይንስ እምነቱ በአቴናውያን እንዳመልክት የምትታየቀውን ፀሐይ የድንጋይ ኳስ ናት ወይም የእሳት ኳስ ናት በማለቱ ከአቴንስ እስከመሰደ ደርሷን ነው የሚባለው ግን በጥንታዊ ግብፃውያንም ግሪካውያንም እንደሚደረገው ሁሉ ያው የጥንት ማህበረሰቦች የተለመደ ነው። ሰማይ ላይ የሚበራ ነገር ካዩ ያመልካሉ እና ፀሐይም በአቴናያንም በግብፃውያንም ለረጅም ጊዜ እንዳምማለክት የምትታየ ነበረች። እንግዲህ አናክዛጎረስ ወደ አቴንሲ ሲመጣ ይቺ ፀሐይ ትመለክ እንደነበረ የሚያሳዩ መረጃዎች አሉ። አናክዛጎረስ በድንገት መቶ እንግዲህ ፀሐይ አምላክ ሳትሆን በሳት የምትቀጣጠል የድንጋይ ኳስ ናት ማለቱ እንደ ሃይማኖት ጥቃት ነበር የተወሰደው ነው የሚባለው። በዚህም ድርጊት ያጠናንን አምላክ በመሳደብና የሰው ሃይማኖት በመንካት ክስ ይመሰረትበታል። አንዳንድ መረጃዎች ላይም ታስሮ ነበር ይባላል። በክሱ ሂደት እንግዲህ የአናክዛጎራስ ተከታዮች እሱን ወክለው ቢከራከሩም አናክዛጎራስን ከመሰደድ አላደኑትም። እንደሚባለው ፐርኪለስም ቀረቤታ ስለነበረ ሊያድነው ፈልጎ ነበረ። ከአናክዛጎራስ በኩል ነበር ነው የሚባለው የታላቁ ንጉስ በዚህም ከክሱ ሊያድነው ጥረት አድርጎ ነበር። ነገር ግን ፍርዱ የመንጋ አይነት ፍርድ ነበር። በዚህ ክስ እንግዲህ አናክዛጎረስ መንጋው ጥፋተኛ በባሉ የሞት ፍርድ ይፈርድበታል። አናክዛጎረስ ሞትን ሸሽቶ አቴንስን ለቆ የአዩናግዛል ስር ወደ የምትገኘው ላምፓስከስ ይሰደዳል። ቀሪ ህይወቱ ነው እንግዲህ በዚሁ ላምፓስከስ እንዳደረገ ነው የሚነገረው። አናክዛጎረስ እንግዲህ በፍልስፍና ምክንያት ከሶቅራጥስ በፊት መከራና ስደት የደረሰበት ሰው እንደሆነ ነው ምንረዳው። በአቴንስ የመንጋ ፍርድ የቀመሰ የመጀመሪያው ግሪካዊ ፈላስፋ ልንለው እንችላለን። ሶክራትስ እንግዲህ ከዛ በኋላ ነው የመጣው ማለት ነው። ግሪካውያን እንግዲህ በተወሰነ በክር ኩ ዲሞክራሲ አሰራር የዲሞክራሲ የዳበረ ማህበረሰብ ቢሆንም አልፎ አልፎ ግን በመንጋ ደረጃ መቆጣታቸው አልቀረም። የዚህ ሰለባ እንግድን አንዱ አናክዛጎረስ ነው። አናክዛጎረስ በአቴንስ ያጣውን ክብር በተሰደደበት ቦታ አላጣም። በዚህም ከፍተኛ በሚኖሩበት ከፍተኛ አድናቆት ክብር እንዳገኘ ይነገራል። ላምፓስከስ በጣም የሚከበር ፈላስፋ እንደሆነ ነው የሚነገረው። አንድ ቀን የከተማዋ ንጉስ እንግዲህ ለአናግዛ ጎረስ ምን ላድል ብሎ እንደጠየቀው አናግዛ ጎረስም ከሞተ በኋላ በስሙ የህፃናት ክብረ በዓል እንዲታሰብለት ይመልሳል። እንዳለውም ከሞተ በኋላ ለረጅም ጊዜ በዚች አካባቢ እንግዲህ ከልፈት በኋላ የአናግዛ ጎረስ በሚል ህፃናት በየአመቱ የሚያከብሩት በዓል እንደነበረ ይነገራል። እንግዲህ ሲሞትም በደማቅ ስነ ስርዓት ነው የቀበሩት የላምፓስከስ ነዋሪዎች። እንግዲህ በዚህ መልኩ ይህን ያለ ክብር ያገኘው አና ግዛጎረስ ለዚህ ያበቃውን ፍልስፍናዎችና እናያለን ቀጥሎ ማለት ነው የአና ግዛጎረስ ፍልስፍና ፓርመኒደስና ዜኖ ላይ መነሻ የሚያደርግ ነው። ምክንያቱም ፓርመኒደስና ዜኖ ቀደም ብለን እንደምናስታውሰው አለም አንድ ናት፣ አትከፋፈልም፣ አትቀያየረም በሚል ይዘውት የመጡት የፍልስፍና ባህል ነበር። እና አናክዛጎረስና ኢንፋክት አሁን ቀጥሎ በተከታታይ የሚመጡት ጥቂት ፈላስፋዎች እዚህ ላይ መሰረት አድርገው አለም እንዴት ብዙ መሆኗን የሚያሳይ ፍልስፍና ነው የገነቡት። ስለዚህ የአናክዛጎረስ ፍልስፍና የብዙሀንነት ፍልስፍና ተብሎ ይታወቃል ማለት ነው። የአናክዛጎረስ ፍልስፍና የሚጀምረው ግን ሀዳዊነትን ወደ ብዙ በመቀየር ነው። አንዱን ነገር ወደ ተለያዩ ነገሮች በመከፋፈል ነው። የክፍፍል መጀመሪያ አለምን ወደ አእምሮና ቁስ አካል ጥንድ ፍልስፍና ከመቀየር ይጀምራል። የአእምሮ ጉዳይ ናውስ በሚል ይገለጻል። ናውስ ከተባለ እንግዲህ አናክዛጎረስ እና ናውስ አይላይም ሰርች ብታደርጉ አናክዛጎረስ ዋናው ፍልስፍናው ናውስ በሚል አንድ ላይ ልታገኟቸው ትችላላችሁ። ቀጥሎ ቁሳ አካላዊ ነገር ደግሞ ወደ ብዙነት ይቀየራል። በዚህ መሰረት አንዱ ነገር በአራት ነገሮች ይከፋፈላል። እንግዲህ አለምን አጠቃላይ አይምሮና ከአይምሮ ውጭ በሚል ከከፋፈለ በኋላ ናውስና ደወርልድ ማለት ነው በሚል ከከፋፈለ በኋላ ከናውስ ውጭ ያለው ደግሞ በአራት እንደሚከፋፍል ነው የምንረዳው። እነዚህ አራት ነገሮች ነገሩና የነገሩ ክፍሎች መሰረታዊ ንጥረ ነገር አካፋዮችና ዘሮች ናቸው። ይሄ የፍልስፍና ክፍል የሚደረበት ቦታ ደግሞ አይምሮ ወይንም ናውስ ነው። አእምሮ ለአናግዛጎሮስ የሎጂክ ህግ ወይም የፍልስፍና መረት ያደርጉ ይወሰዳል። ይህ ሄራክሊከስ ጋር ሎጎስ ከሚለው ጋር በመጠኑ ይቀራረባል። አይምሮን አናግዛጎሮስ ናዎስ ብሎ እንደሚጠራው ቀደም ብለን አይተናል። ስለዚህ የአናግዛጎሮስ ፍልስፍና በእነዚህ ጉዳዮች ላይ የሚያጠነጥን ስለሆነ እንግዲህ እያንዳንዱን አጠር አድርጎ ማየት ያስፈልጋል ማለት ነው። ነገሮችና የነገሮች ክፍል በሚለው ክፍፍል ውስጥ እንግዲህ ነገሮች ሲባል በስሜት ህዋስቶቻችን በማየት መስማት፣ ወዘተ መረዳት የምንችላቸው ነገሮች ናቸው። ለምሳሌ ሰው፣ ፕላኔት፣ ጠረጴዛ፣ ዛፍ፣ የወርቅ ቫኖስ እንደማለት ነው። የነገሩ ክፍል ማለት ደግሞ ነገሩ የተሰራበት አካላት ማለት ነው። ለምሳሌ ሰው ነገር ቢሆን የነገሩ ክፍል እጅና እግር የሆነ አንድ ፕላኔት ነገር ቢሆን እንግድን በአንድ ፕላኔት ከምንድን ነው የተዋቀረው ሲባል ከአየር ውቅያኖስ፣ ደረቁ መሬት፣ ክፍል ወዘተ ይባላል ማለት ነው። የወርቅ ፋኖስ ነገሩ ሲሆን ክሩ፣ መያዣው፣ መስታወቱ ወዘተ የፋኖሱ ክፍሎች ይሆናሉ። በዚህ መሰረት ማንኛውም ነገር በተለያየ ክፍሎች ሊከፋፈል ይችላል ይላል። በዚህ መሰረት ነገሩ ካለ የተሰራባቸው የነገሩ ክፍሎችም አንድ ላይ መታየት እንዳለባቸው አናክዛጎራስ ይናገራል። ቀጥሎ በክፍሉ ንጥረ ነገር የተባለ ነገር ነግሮናል። እነዚህ ንጥረ ነገር ነገሩና የነገሩ ክፍሎች የሚዋቀሩበት መሰረታዊ ንጥረ ነገር ናቸው። ለምሳሌ ለሰው ደም፣ ስጋ፣ አጥንት ወዘተ ማጥቀስ ይቻላል። እዚህ ላይ መረዳት ያለብን ከነገሩ ቀጥሎ የነገሩ ክፍል አለ። የነገሩ ክፍል የተሰራ ደግሞ ከተለያዩ ንጥረ ነገሮች ነው። ንጥረ ነገር ማለት የነገሩ ክፍል የተሰራበት ነገር ማለት ነው። ሌላ አካፋይ በሚል ደግሞ አካፋይ የአናክዛጎረስ ፍልስፍና እንደ ስርዓት ለመገንባት ወሳኝ ሀሳብ እንደሆነ እና ትኩረት እንዲ እንዲሰጥበት ያስፈልጋል። አካፋይና ንጥረ ነገር በአብዛኛው ተመሳሳይ ነገሮች ናቸው። ነገር ግን አካፋዮች የተሰሩበት ከንጥረ ነገሮች ነው። በዚህ መሰረት አንድ ነገር በተለያዩ አካፋይ ሊከፋፈል ይችላል። ለምሳሌ የወርቅ ፋኖስ ከፊል ወርቅ፣ ከፊል ደግሞ ብረት፣ የተቀረው መስተዋት ሊሆን ይችላል። ግን አጠቃላይ የወርቅ ፋኖስ ተብሎ ሊጠራ ይችላል። በዚህ መሠረት ፋኖሱ የተሰራባቸው ወርቅ፣ ብረት፣ መስታወት ወዘተ የነገሩ ወይም የፋኖሱ አካፋዮች ናቸው። የወርቅ አካፋዩ እየበዛ ሲመጣ የብረቱ አካፋይ ይቀንሳል። የመስታወቱ አካፋይ ሲበዛ፣ የወርቁም የብረቱም አካፋይ እየቀነሰ ይመጣል። ስለዚህ ፋኖሱ አብዛኛውን አካፋይ ስለሚሆን፣ የወርቅ አካፋዩ ከበዛ የወርቅ ፋኖሱ ይባላል ማለት ነው። ስጋ ደም፣ ስጋና ደም አጥንት ለሰው ልጅ ብቻ ሳይሆን ለብዙ ነገሮችም አካፋዩ ሊሆን ይችላሉ። በአናክዛጎረስ እምነት ከሰው ልጅ ውጭም እንግዲህ ስጋና ደም አጥንት በብዙ ነገሮች ላይ ሊገኙ ይችላሉ። ይብላል ግን ነፍስ በሌላቸው ነገሮች፣ እንስሳ ባልሆኑ ነገሮችም ሊገኝ ይችላል። እንደሚለው ሰዎችና ስጋ አጥንት ካላቸው እንስሳቶች በተመሳሳይ የስጋና አጥንት አካፋይ ይጋራሉ ማለት ነው። ሰዎች እና እንስሳት አጥንት ካላቸው ይህንን አጥንት የሚባለውን አካፋይ እንደሚጋሩ ነው የሚናገረው። በዚህ መሰረት ለአናክዛጎረስ የሁሉም ነገር አካፋይ ሁሉም ነገር ውስጥ ነው በሚል አንድም ፕሪንስፕል ይገነባል ማለት ነው። ሌላው ዘር ነው። ዘር በአናክዛጎረስ የፍልስፍና ስርዓት የሁሉም ነገር የመጨረሻ ክፍል ነው። ዘር ቀደም ሲል ካየነው ከንጥረ ነገር ጋር ተመሳሳይነት አለው። ያም ሆኖ ግን አንድ አይደሉም። ምክንያቱም ዘር የማንኛውም ነገር የመጨረሻ ክፍሎች ናቸው። ለምሳሌ አንድ ዛፍ በተለያዩ ክፍሎችና አካፋዎች ሊከፋፈል ይችላል። ለምሳሌ የዛፉ ቅርንጫፍ፣ ቅጠል፣ ግንድ፣ ስር ወዘተ። እነዚህ ክፍሎችና አካፋዎች የተሰሩት ከንጥረ ነገር ነው። ነገር ግን ሁሉም ከሁሉም በፊት ንጥረ ነገሩ ጨምሮ ሁሉም ነገር የተሰራው ከዘር ነው። መነሻው ከዘር ነው ይላል። በዚህ መሰረት ንጥረ ነገሮችን ጨምሮ የዛግፉ ክፍሎች፣ አካፋዎች ተብሎ የተጠቀሱት የተሰሩት ከዘር ነው። ዘር ማለት የመጨረሻው አቶሚስቶች አተም ከሚሉት የመጨረሻው ቅንጣት፣ የነገሮች የመጨረሻው ውቅር ጋር ተገናኝ ወይም ተመሳሳይ ኮንሰፕት ያለው ነው። ስለዚህ ዘር የነገሩ መነሻና የመጨረሻው ክፍል ነው ይላል። ከዚህ በኋላ ነገሩ ወደ ምንም ነገር ሊከፋፈል አይችልም። እነዚህ ክፍሎች አናክዛጎረስ የኢላቲኩን አሃዳዊ ወይም የፓርመንደስን አሃዳዊ ፍልስፍና እንዴት አድርጎ ወደ ብዙሀንነት ብትንትን እንዳደርጋቸው ማሳያ መሆናቸው ልብ ማድረግ ያስፈልጋል። በዚህ የተነሳ አናክዛጎረስ የብዙሀን ፍልስፍና አራማጅ ተደርጎ ይወሰዳል ማለት ነው። በአናክዛጎረስ ፍልስፍና ቀጥሎ የሚመጣው ክፍፍል ዋናው ናውስ ወይንም ናውስ ብሎ የጠራው እሱ ያው እኛ ወደ አማርኛ ስንተረጉም አይምሮ የሚለው ነው። አናክዛጎረስ ፓራመንደስ አንድ ያደረጋትን አለም የሚከፋፍለው እንግዲህ አይምሮ ውስጥ ነው። ቀድም ያሉት ነገሮች በኮንሰፕት ደረጃ አንድ የሚሆን የሚነጣጠሉት የት ነው ከተባለ አይምሮ ውስጥ ነው። ያው አይምሮ የእውነት ቤት እንደዛ እንደማለት ይቻላል። ፋብሪካው የእውነት ፋብሪካው የሚገጣጠምበት የእውነት ጋራዥ እንደዛ ናውስ ወደዛ የሚሄድ ኮንሰፕት አለው። በዚህ ፍልስፍና መሰረት አእምሮ ለአናክዛጎረስ ሁሉም ነገር የሚሆንበትም የማይሆንበትም የተፈጥሮ ሕግ ነው። ሁሉም ነገር የሚሆነው የማይሆነው፣ ወደ ተለያየ ነገር የሚከፋፈለው ናውስ ተብሎ ወይም ናውስ ብሎ በጠራው አእምሮ ውስጥ ነው። አይምሮ ለአናክዛጎረስ አንድን አለም የሚከፋፈልበት ብቻ ሳይሆን ሲያስፈልግ ደግሞ የከፋፈላቸውን የሚያዋድበት የሁሉም ቦታ ነው። አለምን በታትኖ የሆነ ነገር ለመፍጠር ማዋሃድ ደግሞ አስፈላጊ ነው። ከዚህ አንጻር ካየ ነው አይምሮ የመሆመርን ነው። ምክንያቱም የሁሉም ነገር ባህሪ መነሻውም፣ የሚሳሰሉት የለውጡ ሂደቱም የሚጠናቀቀው አይምሮ ክፍል ውስጥ ነው። አናክዛጎረስ አይምሮን ወደ ፍልስፍናው ማምጣቱ በብዙ ምርሃን ዘንድ እንግዲህ የተለያዩ ጥያቄዎችን ያስነሳል። አንደኛው አናክዛጎረስ ቁሳ አካላዊ ነው ወይስ ምናባዊ ነው የሚለው ይህ ጥያቄ ሁለት መልስ አማራጮች ሊኖሩ ይችላሉ። በአንድ በኩል አናክዛጎረስ አለምን በተለያዩ ቁሶች መከፋፈሉ ነው አናገሮ ቁሶች አለምን ክፍል፣ አካፋይ፣ ንጥረ ነገር፣ ዘር በሚል የከፋፈልበት ፍልስፍና ገጽታ ወስደው አናክዛጎረስ ሙሉ በሙሉ ከቁስ አካላዊ ፍልስፍና የሚመድቡታሉ። ለዚህ ነው የፊዚክስ ሰው የሚባለው ማለት ነው። ክፍፍሉም ያው ዛሬ ፊዚክስ እንደሚከፋፍላቸው የፓርቲክል ፊዚክስ በተለይ አተም እያለ አተም ኤሌክትሮን የመሳሰሉ እዛ አቶም ሲቀናጁ ሞለኪን ሞለኪ ሲቀናጅ እንደዛ እንደሚባለው አይነት ማለት ነው። በሌላ በኩል የቁሳ አካላይ ክፍሉ የሚከናወነ አእምሮ ስለሆነ ይሄ ደግሞ ትንሽ ከአይዲያሊዝም ጋር ሊገናኝ ይችላል። አናክዛጎረስን ወደ ምናባዊ ወይም አይዲያሊዝም ፍልስፍና ያስመድበዋል የሚለው የሚሉ አሉ። ከዚህ ውጭ ያለው እንግዲህ አቋም የአናክዛጎረስ ፍልስፍና አለምን በምናባዊ እና በቁስ አካላዊ ነገሮች እንደሚከፋፍል ሊያሳየን የሚችል ነው የሚሉም አሉ። በዚህም መልኩ ከወሰድነው አናክዛጎረስ እንደ ፕሉትና ዲካርቴስ ስፖንሳ የጥንድ ፍልስፍና ዱዋሊዝም የሚባለው ማለት ተደርጎ ሊወሰድ ይችላል ይላሉ። ዞሮ ዞሮ ይሄ ዲቴሉ የአይምሮ ንክርክር ስለሆነ ብዙ አያስፈልገንም። ዋናው ግን አይምሮ የነገሮች ክፍልና ውደት የሚተናቀቅበት ነው ብሎ መውሰድ ይቻላል። ነጡ አይምሮን ለየት የሚያደርገው ግን እዛ ውህደት ውስጥ እሱ ራሱ አይዋህድም አይከፋፈልም። ይከፋፈላል በሚል አልነገረን ንጥረ ነገሮች አሉት አካፋ ያለው ወዘተ የሚለው አይምሮን እንደማይመለከት ነው መረዳት የሚቻለው። ስለዚህ አይምሮ እንግዲህ የፕሪንሲፕሉ ቦታ እንግዲህ አስገራሚው ነገር እንግዲህ ቀደም ሲል አይምሮ ሰዎች ብቻ ሳይሆን ተክሎችም አይምሮ እንዳላቸው አናክዛጎረስ ሲያምናል። ምክንያቱም ይሄኛው እንደሚለው ተክሎች ከዘር ጀምሮ ስር ሰደው ጥንድ ግንድ ሆነው ቅጠል ፈጥረው ግንድ አዳብረው ቅጠል ፈጥረው ቅርንጫፍ ፈጥረው የሚያድጉት ሂደቱን የሚመራ አይምሮ ስላላቸው ነው። ነው ኮዙ ምንድን ነው ከተባለ የዚህ ሁሉ እድገት አይምሮ ነው፣ ፕሪንሲፕል ነው። ያንን አይምሮ ስለሆነ ነው። ስለዚህ ተክሎች አይምሮ አላቸው ብሎ ፊል ያደርጋሉ። ወደ አንዳንድ ቦታ ደግሞ ፊልም እንደሚያደርጉ ይናገራል። እንግዲህ የብዙሀን መነፈሽ ፍልስፍናን ከላይ ያሉት ጉዳዮችን የሚያይበት መርሆች አሉ። ምሁራሮቹ ወደ ስድስት ይሁን ወደ ሰባት ጠቃቅሰዋል። ለምሳሌ አንደኛው መርህ ምን ይላል? መኖርም አለመኖርም የለም ይላል አናክዛጎረስ መኖርን አለመኖሩና አለመቀበሉ ከፓራመንደስ ጋር ልክ እንደ ፓራመንደስ ማለት ነው። ለአናክዛጎረስ ሁሉም ነገር የነበረ ነው። አለመኖር የለም። መኖርና አለመኖር የሚፈጠረው ከመከፋፈልና ከማዋሃድ ነው። ለምሳሌ የሆነ ነገር አለ የሚባለው ዘር፣ ንጥረ ነገር፣ አካፋይና ክፍል ሲገጣጠሙ ነው። የለም የሚባሉ ደግሞ ይሄ ውህደት ሲፈርስ ነው። መኖር ሲዋሃድ ሲሆን፣ አለመኖር ደግሞ ተከፋፍለው ሲወርድ ሲፈርስ ነው። ለአናክዛጎረስ ይጠፋል ማለት ፈጽሞ ነገሩ የለም ማለት ሳይሆን ተገጣጥሞ የሚፈለገውን ውህደት አልፈጠሩም ማለት ነው ብሎ ነው የሚያስበው። እዚህ ላይ አናክዛጎረስ አለመኖርን የመኖር ሌላ ሕሉና የህልውና ለውጥ አድርጎ ነው የሚያዩት። ተዋህዶ አልቀጠለም ማለት ጠፋ ማለት ሳይሆን ህልውናው የሆነ ቅርጽ አልፈጠረም ማለት ነው። ስለዚህ በተናጠል ሊቀጥሉ ይችላሉ እነዛ ነገሮች፣ ዘር ንጥረ ነገር ምናምን ያልናቸው ነገሮች በተናጠል ለምሳሌ የወርቅ ፋነስ የሚፈጠረው የወርቅ አካፋዎች ሲገጣጠሙ ነው። ሲነጣጠሉ ደግሞ የወርቅ ፋኖስ ህልውና ይጠፋል። ይሄ ግን አለመኖር ማለት አይደለም። ምክንያቱም ያልተዋሃዱት የወርቁ ፋኖሱ አካፋዮች በሆነ መንገድ ሌላ ህልውና አላቸው። የወርቅ ፋኖሱ አካፋዮች እና ወርቅና ብረት ናቸው። ስለዚህ የወርቅ ፋኖስ አለ የሚባለው እነዚህ ወርቅና መስታወት የመሳሰሉት ክሩ ምናምን ሲዋሃድ ነው። ሲነጣጠሉ ወርቁ ይጠፋል። ወርቁ ይጠፋል ማለት ግን ወርቅ ራሱ የለም ማለት አይደለም። ባይዋሃዱም እነዚህ የወርቁ ክፍሎች በራሳቸው በተናጠል እንደሆናቸውን ይቀጥላሉ፣ ነው ስለዚህ፣ መኖርም አለመኖርም የለም የሚለው ከዚህ አንጻር ሊጠቀስ ይችላል። መርህ ሁለት ብሎ የተቀመጠ ደግሞ አለ። ለምሳሌ ብዙ ገደብ የሌላቸውን ንጥረ ነገሮች አሉ ይላል። ንጥረ ነገሮች በብዛታቸው ገደብ የላቸውም የሚል መርህ አለው አጠራጠር። ሌላ መርህ ሶስት ብሎ ያስቀመጠው ደግሞ አለ። ሁሉም ነገር በሁሉም ነገር ውስጥ ነው ማለት የሀሳብ ባነግዛጎረስ አነጋገር ስናስቀምጠው የአንድ ነገር አካፋይ የሁሉም ነገር ክፍል ውስጥ ነው የሚል ለምሳሌ ስጋና ደም ቅድም ባየነው ነው መሰረት ብዙ ቦታ አሉ፣ ሰውም ቦታ አለ። ስለዚህ ይሄ ነገር የሆነ ቦታ አካፋይ ይሆናል የሆነ ፍጥረት ላይ ደግሞ የነገሩ ክፍል ነው እየተወራረሰ ይሄዳል ማለት ነው። ብዙ ነገሮች አንድ ነገር ላይ አሉ። ይህ ሀሳብ ከአናክዛጎረስ ፍልስፍና ነው በስፋት የሚታወቅለት ሀሳብ ነው ይላል። በስፋት መታወቅ ውጭ ሲሆን ጥልቅ እንድምታ ያሉ ነው። በዚህ ሀሳብ መሠረተ እያንዳንዱ ነገር ከሌሎች ነገር ጋር የሚጋራው ክፍል ወይም አካፋይ ወይም ንጥረ ነገር አለው። የሀሳቡ መከራከሪያ የነገሩ አካፋይ ሁሉም ነገሮች ውስጥ ክፍል ነው ማለት ነው። በዚህ የተነሳ በብዙ ነገሮች ላይ የባህሪ መወራረሶች አሉ። ለምሳሌ የሰው ልጅ እና እንስሳት የሚኖሯቸው የክፍልና የአካፋይ ግንኙነት አላቸው። የሰው ልጅ ከደም ከአጥንት፣ ስጋ ወዘተ የተሰራ ነው። እነዚህ ነገሮች ደግሞ ሌሎች እንስሳቶች ውስጥ አሉ። አየርና ውሃ የሰው ልጅም እንስሳትም ላይ አሉ። ተክሎችም ላይ አሉ። እነዚህ ነገሮች በብዙ ነገሮች ውስጥ የምናገኛቸው ናቸው። ለአናክዛጎረስ ስጋና አጥንት እንስሳት ላይ ብቻ ሳይሆን ሌሎች ነገሮች ቢያንስ ስጋና አጥንት የተሰሩበት ለምሳሌ ካልሲየም ብዙ ነገር ላይ ልናገኘው እንችላለን። አየርና ውሃ፣ አፈርና እሳት ወዘተ ነገሮች ላይ አሉ። በዚህ መሰረት አንዱ ላይ ያለ አካፋይ የንጥረ ነገር በብዙ ነገሮች ላይ ደግሞ ክፍል ሆኖ እናገኘዋለን። ይህ ደግሞ የአካፋይ የንጥረ ነገር አጠቃላይ የባህሪ መወራረስን ይፈጥራል። ስለዚህ በዚህ መሰረት ሁሉም ነገር የሚጋራው ክፍል ወይም አካፋይ ካለው ሁሉም ነገር ሁሉም ነገር ውስጥ ነው ወደሚል ያመራል። ሌላው መርህ እያንዳንዱ ነገር የሚሆነው በአብላጫ የያዘውን ነው። ለምሳሌ የወርቅ ፋኖስ ወርቅ ሊባል የሚችለው ወርቅ በብዛት ከያዘ ነው። በይዘት ደረጃ ማለት ነው። አንዳንዶች ትንሽ ነገር ትናንሽ፣ አንዳንዶቹ ደግሞ ብዙ፣ ሌሎች ደግሞ እጅግ በጣም ሊበዙ ይችላሉ። የሆነ ነገር ላይ የነገሩ ባህር የሚወሰነው ግን ከነዚያ የተለያዩ ነገሮች በይዘት ብልጫ ያለውን ነው ያናክዛጎረስ የሚለው እንግዲህ ወርቁ ፋኖሱ ላይ ወርቅ ከበዛ የወርቅ ፋኖስ ይባላል። ለምሳሌ ነሀስ ከበዛ የነሀስ ወርቅና ነሀስ አንድ ላይ ሆነው ወርቁ ከበዛ ነሀስ፣ ነሀሱ ከበዛ ደግሞ ወርቅ እንደማለት ነው። ይሄ ፕሪንሲፕል የሚለው ምንድን ነው? እያንዳንዱ ነገር የሚሆነው በአብላጫ የያዘውን ነገር ነው ይላል። አሁን በጠቀስ ነው አንጻር ሊታይ ይችላል። ትንሽ አካፋይ የለም የሚለው ይሄ ከዜኖ ጋር መርስ ውስጥ ትንሽ አካፋይ የለም ይላል ከዜኖ ጋር ምክንያቱም ትንሽ ወደ ታች እየሄድም በቁጥር ትንሽ የሚባለው ነገር ዜሮ ስለሚሆን ይጠፋል። በዚህ መልኩ አናክዛጎረስ አንድን አለም እየበታተነ እየበታተነ ሄድና የብዙሀንን ፍልስፍና ይገነባል ማለት ነው። ከዚህ ጋር እየተጋገዙ የነበሩ ፈላስፋ አለ። አንድ ኢምፔደክልስ የሚባል ቀጥሎ የምናየው የኢምፔደክልስን የሀዳዊ ፍልስፍና ይሆናል ማለት ነው። መልካም ቀን።